ኢትዮጵያ በሞባይል የሚሰጡ ብድሮች በጣም እየተበራከቱ መጥተዋል። ነገር ግን ብዙዎች በተደጋጋሚ የሚያነሱበት አንድ በጣም ከፍተኛ ነገር አለ። የሞባይል ብድሮች በጠቅላላ ማለት በሚቻልበት ደረጃ ወለዳቸው በጣም ውድ ነው፣ የክፍያ ጊዜያቸው በጣም አጭር ነው፣ የሚያበድሩት ገንዘብ በጣም ትንሽ ነው እየተባለ በብዛት ይተቻሉ። ለመሆኑ ለምንድን ነው ያንሰ የብድር መጠን ሞባይል አበዳሪዎች የሚሰጡት የወለድ ምጣኔያቸው ስለምን ከፍ አለ? ለምንስ በአጭር ጊዜ ገንዘቡ እንዲመለስ ፈለጉ? አሁን ባለው የኢትዮጵያ ገበያ የተሻለ የሚባለው የሞባይል የብድር አገልግሎት የትኛው ነው ብለን እናወዳደራለን። ዛሬ በዚህ በመጀመሪያው ክፍል ቪዲዮችን የቶደራሽ ነትቅብራሽ ተመልካቾች በየጊዜው እንግዲህ ስለ ፋይናንስና ቢዝነስ ካፒታል ማርኬት ጉዳዮች ከተነሱ እዚህ ቻናል ላይ እናወረዋለን። እስካሁን ድረስ ታዲያ ይህንን ቻናል ሰብስክራይብ ካላደረጋችሁ የቶሎ ለቅጠ ገባብራ ሰብስክራይብ ብሎ ስልክ ሰቡንን አግዙን እያለን ወደዛሬ ቪዲዮ በዚሁ ነው የምንገባው። ብዙ የፋይናንስ ተቋማት በተለይም ደግሞ ባንኮቹ ወደ እነዚህ ስራዎች ቀስ እያሉ በጣም በመዘገየ መልኩ እንዲሆን እየገቡበት ይገኛሉ። አሁን ባለው የገበያ ሁኔታ ትልልቅ የሚባሉ ባንኮችን ጨምሮ በጣም አዳዲሶቹ ባንኮችም እንዲሁም ደግሞ የቴሌኮም ካምፓኒዎቹ ከባንኮቹ ጋር በመተባበር ወይ ደግሞ አብረው በመሆን እነዚህን አይነት የብድር አገልግሎቶች ይሰጣሉ። እስካሁን በሞባይል እየተሰጡ ያሉ በሀገራችን ያሉ ብድሮችን ልንመርድ እና እናወዳድራቸዋለን። ለና ልናንተ የትኛው የተሻለ ወለዳለው፣ የተሻለ የመክፈያ ጊዜ ያለው ለምንስ ነው ግን ቅድም የምንተቻቸውን ነገሮች የዋጋ ምጣኔያቸው ወይ ደግሞ የወለድ ምጣኔያቸው ከፍ ያለው ምክንያቱ ምንድነው? የሚለውን ነገር ነው እንግዲህ አብረን የምንመለከተው ማለት ነው። ከቤተሰብ ከጓደኛ ብድር ተበድሮ መችስ መልስልኝ፣ አትመልስልኝ መባባል ምን ያህል አስቀያሚ፣ ምን ያህል አስከፊ እንደሆነ አብዛኛዎቻችን እናወቀዋለን። ይሄን ያቀላል ተብለው የመጡ እንግዲህ የተለያዩ አይነት የብድር አይነቶች በተለያዩ ፕላትፎርሞች ላይ መተውልናል። እዚህ ስለ የሞባይል ብድሮቻችን ያላችሁን አስተያየት ታዲያ ኮመንት ሴክሽን ላይ መጻፍ እንዳትረሱ እያልኩኝ አሁን ባለው የገበያ ሁኔታ አንደኛው ትልቁ ፕላትፎርም የሞባይል ብድር ማግኛ የምንለው የኢትዮ ቴሌኮሙ የፋይናንስ አገልግሎት የሚሰጠው ቴሌብር ነው። ቴሌብር ላይ ሶስት የሚጠጉ ባንኮች አንድ ባንክ በቅርቡ የተጨመረውን ጨምሮ ማለት ነው። ሶስት የሚጠጉ ባንኮች የፋይናንስ አገልግሎት ይሰጣሉ፣ ወይንም ደግሞ የብድር አገልግሎትን በመስጠት ላይ ይገኛሉ። ቀደምት ከነበሩት ቴሌብር ላይ ብድር መስጠት ከጀመሩት ውስጥ እንግዲህ አንዱ ንግድ ባንክ አንጋፋው የኢትዮጵያ ግዞሽነት ህብረት ባንክም እንዲሁ ለ30 ቀናት የሚሰጥ ሌላ የብድር አይነት አለው። እዚሁ ፕላትፎርም ላይ ማለት ነው። እዚህ ፕላትፎርም ላይ እስከ 10 ሺህ ብር ለ30 ቀን የሚያብድርበት ሲኖር 26.5 በመቶ መክፈል ይኖርባቸዋል፣ ወለድን ጨምሮ፣ በየቀኑ የሚሰላውን ወለድ ጨምሮ። ወር የሚቆይ ማለት ከሆነ ነው። ግን አንድ ወር ብላቸው ብታሰሉት ቅጣቱን እንትኑ እና ወደ 26.5 በመቶ መክፈል ይኖርባቸዋል። በወሩ መጨረሻ ማለት ነው። ቴሌብር ላይ ብድር መስጠት ከጀመሩት ውስጥ እንግዲህ አንዱ ዳሽን ባንክ ሲሆን ለምሳሌ በየወሩ የሚመለስ ወይም በአንድ ወር ውስጥ መመለስ ያለበት አንድ የብድር አይነት አለው። ዳሽን በቴሌብር ላይ ማለት ነው። በዚህም የብድር አይነቱ እስከ 12 ሺህ ብር ነው የሚያበድረው። ተመልከቱ እንግዲህ የብሩ መጠን በጣም ትንሽ ነው፣ 12 ሺህ ብር ነው የሚያበድረው። በወሩ መጨረሻ ግን ወለዱን በምታሰሩበት ሰዓት፣ ወለድ በየጠኑ ነው ፐርሰንቷ የምትሰላው፣ 24 ፐርሰንት የሚሆን ወለድ መክፈል ይኖርባቸዋል። ፕላስ ደግሞ ሶስት ፐርሰንት ገና መጀመሪያ ብድሩን ለመውሰድ በምትሄዱበት ጊዜ እንግዲህ የፋሲሊቴሽን ፊ ተብሎ ደግሞ የሚቆረጥባቸው ገንዘብ ይኖራል። ይሄ ሶስት ፐርሰንት እንግዲህ አይደ ለቴሌ የሚከፍለው ይሁን ዳሽን ባንክ ምንም አይዲያ የለኝም። ነገር ግን ጉዳዩ ስለተሳለጠላቸው ብድሩን ስላገኛቸው ብድሩ የተመቻቸበት ሶስት ፐርሰንት መክፈል ይኖርባቸዋል ማለት ነው። ሰው በአጠቃላይ አንድ ሰው ከዳሽን ባንክ ቴሌ ብር ላይ ሄዶ ብድር ለሚበደር ከሆነ አሁን ባለው የገበያ ሁኔታ 27 በመቶ መክፈል ይኖርበታል ማለት ነው ከዳሽን ላይ ብድርን ለመውሰድ በሚሄድበት ሰዓት ይህ በጣም ከወለድ ምጣኔ አንጻር በጣም ከፍተኛው ብራኬት በብድር ጣሪያዎች ማለት ነው። ባንኮች በሚያበድጉት የብድር ጣሪያ ከፍተኛው ማለት ከከፍተኛውን በጣም በጣም እየላቀ የብድር ምጣኔ ላይ ነው የምታገኙት። ባንኮች 24 በዓመት እንጂ 24 በወር የሚጠይቁት ምንም አይነት የስራ ዘርፍ ወይ ደግሞ የብድር ዘርፍ ያለ አይመስለኝም አሁን ባለው ሁኔታ። ሌላው አዲስ ገቢ የሆኑ እና በርከት ያሉ ፕሮዳክቶችን ይዞ ወደ ቴሌብር የመጣው እንግዲህ አዲስ ገቢ የሆነው የሲንቄ ባንክ ነው። የሲንቄ ባንክም ዴታ በምትመለከቱበት ሰዓት እንዲሁ ትንሽ የሚያስፈራ ነገር ነው። እኔ እስካየሁት ድረስ በ30 ቀን ውስጥ እንዲሁ እስከ 150 ሺ ብር የማበደር ቴንደንስ ያለው የሲንቄው ዌብ የሚባለው ማለት ነው ለ30 ቀን የሚሰጠው ታዲያ እዚህም ላይ 25.5 በመቶ ወለድ መክፈል ይኖርባቸዋል፣ በወሩ ፕላስ አራት ፐርሰንት የፋሲሊቴሽን ፊ ወይ ደግሞ ጉዳዩ ለተሳለጠላቸው እጭ ቁጥር በእርግጠኝነት ስለማላውቃት ነው። በነገራችን ላይ ቢ ቴሌብር ሊሆን ይችላል የሚወስደው ገንዘቡን። አንድ ሰው ከሲንቄው የወብ የሚባለው የ30 ቀኑ ላይ ከተበደረ 15 ሺህ ብር ግዴታ 29.5 በመቶ በወሩ መጨረሻ ወለድ መክፈል ይኖርበታል። በየቀኑ 0.85 ፐርሰንት ነው እየታሰበ የሚሄደው ማለት ነው። እነዚህ የተመለከት ናቸው፣ በቴሌ ብር ፕላትፎርም ላይ ብቻ የሚደረጉ ብድሮች ናቸው። እነዚህ ብድሮች አንደኛው ነገር በጣም በመጠን ያነሱ ስለመሆናቸው ሰዎችን በተደጋጋሚ የሚናገሩት ነው። እንደተመለከትናቸውም ያን ያህል አይደሉም። ብድሮቹ በጣም ከማነሳቸው ባለፈ ደግሞ የወለድ ምጣኔያቸው በጣም በጣም የተጋነነ እና ከመጠን በላይ እየሆነ ነው። እርግጥ ነው አበዳሪዎቹ አካላቶች የራሳቸው የሆነ ምክንያቶች ሊኖሯቸው ይችላሉ፣ ይህን ያደረጉበት እና የወለድ ምጣኔው በዚህ መልኩ ከፍ እንዲል ሊያደርጉ ያሰቡበት የራሳቸው ሪዝን ይኖራቸዋል ብዬ አስባለሁ። ነው በኋላ አንዳንዶቹ እነግራችሁ እችላለሁ። ነገር ግን እነዚህ ብድሮች በዋናነት ለግለሰቦች ለኮንሳምሽን የሚሰጡ ናቸው። እርግጥ ነው ለንግዶች የሚሰጡ አይደሉም። ከዚህ የተነሳ ሜይ ቢ አበዳሪው አካል እንግዲህ ያለበት ጥርጣሬ ምናምን የመሳሰሉ ነገሮች ሊኖሩ ይችላሉ። ነገር ግን ኮንሰምፕሽን የሚወስደው ወይ ደግሞ እቃዎችን ለመግዛት ይህን ገንዘብ እየወሰደ ያለው ማህበረሰብ ደግሞ በጣም ሊመለሰው የማይችለው አይነት የብድር ምጣኔ ነው። ምክንያቱም ከወሰደው ብድር ወይ ደግሞ ከወሰደው ገንዘብ ውስጥ ከሩብ በላይ የሚሆን ገንዘብ ወለድ አድርጎ አንድ ላይ አጣምሮ መክፈል ስላለበት ማለት ነው። እስኪ ይሄኛውን ከሌላ አንድ ሌላ ባንክ እየሰጠ ካለው ፕላትፎርም ጋራ ደግሞ ለአወዳድርና በሚቀጥለው የሌሎቹን ነግራቸዋለን። በነገራችን ላይ የአቢሲኒያ ባንክ አፖሎ ዲጂታል የሚባል አፕሊኬሽን አለው። ዳሽን ዱቤ አለ የሚባል አለው። አይ ቲንክ ወጋገን ባንክ እፎይታ የሚባል አለው። የአንበሳ ባንክ አለኝታ የሚባል ፕሮዳክት አለው። በሞባይል ብቻ አንኮላተራላይዝ ሊሆንና ምንም ኮላተራል ሳይጠየቁ የሚያበድሩበት ማለት ነው። ለዛሬ ግን ከእነዚህ ጋር ላወዳድር እየፈለኩት እና አንዳንድ ሰዎች በተደጋጋሚ የሚጠይቁትን እና ብዙ ጊዜ ውድ ነው የሚሉት ከእነዚህ አንጻር ሳያቸው ብዙም ያልታየኝን አንድ ፕሮዳክት ነው። እሱም የኦሮሚያ በስራ ባንኩ ወይ ደግሞ የኮብ ባንክ ሚቹ የሚባለው ፕሮዳክት ነው። ሚቹ እርግጥ ነው በሶስት አይነት ፕሮዳክቶች አሉት ሚቹ ክያ የሚባል ሚቹ ጉያ እና ሚቹ ዌብ የሚባሉ ሶስት አይነት ፕሮዳክቶች አሉት። ሚቹ ጉያ የሚባለው የእለት ወይ ደግሞ እንግዲህ ለሳምንት ውስጥ የምትመልሱት አይነት ሆኖ እስከ 12 ፐርሰንት ወለድ አለው በዛ ጊዜ ውስጥ ከእነዚህ ሚቹ ውድ ከሚባሉት መደብ ውስጥ ሊመደብ የሚችል ነው። በነገራችን ላይ ሚቹ ጉያው ማለት ነው። ሚቹ ዌብ የሚባለው ግን በዋናነት ቢዝነሶችን ታርጌት አድርገው የሚሄድና ለነዚህ ቢዝነሶች በትንሹ ከ50 ሺህ ብር እስከ 100 ሺህ ብር በትልቁ የሚያበድር በወር ውስጥ መመለስ ያለበት ሆነ ታዲያ ወለዱ 8 ፐርሰንት ነው። ሁለት ፐርሰንት እንደዚሁ ፋሲሊቴሽን ፊት ይጠይቃሉ። አስር በመቶ ብቻ ነው በወሩ መጨረሻ መክፈል የሚጠበቅባቸው። ኢትዮክያ ተብሎ ደግሞ ለሴቶች የተዘጋጀችው እስከ አራት ፐርሰንት ድረስ ይመስለኛል በጣም ዝቅተኛ የሆነ ወለድ ይከፈልባታል። ነገር ግን መበደር የምትችሉት መጠን እስከ ስላሳ ሺህ ብር ነው። ከሌሎቹ ሌሎቹ ቅድም ከጠቀሷቸው ቴሌብር ላይ ከሚሰጡ ብድሮች አንጻር በምታወዳድሩበት ሰዓት ሚቹ በወለድ መጣኔው ዝቅተኛ ነው ማለት ብቻ ሳይሆን በእጥፍ አንሶ በጣም ዝቅተኛ ነው። ከዛ ባለፈ ደግሞ በመጠን ደረጃ የሚሰጠው የብድር መጠን በጣም ከፍተኛ ከመሆኑ አንጻር በጣም ትንሹ ነው 50 ሺህ እስከ 100 ሺህ ብር ይደርሳል። ከነዚህ አንጻር ስታወዳድሩት በጣም ትልቅ ይመስለኛል። ሶ ለምንድን ነው ይሄን አይነት ልዩነት የመጣው የሚለውን ነገር እርግጥ አንድ በጣም የሚመልሰው ቁልፍ ነገር አለ። ምን መደባበቅ ስለማያስፈልገው የ ቴሌብር ላይ የሚሰጡት ገንዘቦች የሚሰጡት ለግለሰቦች ለኮንሰምሽናቸው ወይ ደግሞ የዕለት ዕለት ጉርሳቸው የዕለት ዕለት ፍጆታቸው ላይ ሊያውሉት የሚጠቀሙት አይነት ገንዘብ ስለሆነ ገንዘብ የሚያመጣ ወይ ደግሞ ገንዘብ ፕሮዲውስ የሚያደርግ አይነት ክሬዲት አይደለም። በተቃረኙ ግን ሚጩ ይህንን ገንዘብ እን እንዲያደርግ እና በዚህ አነስ ባለ ወለድ ከሌሎቹ በምን አንጻር ነው እያልኳቸው ያሉት፣ ከውድድር አንጻር ነው። እሱን እንዳትረሱ ያዙልኝ። ያነሰ ሊያቀርብ የቻለበት የሚመስለኝ እንግዲህ በዋናነት አትቆሮ እየሰራ ያለው ቢዝነሶች ላይ ነው ወይ ደግሞ ንግድ ነግደው ከሚያተርፉት ትርፍ ላይ ወለዱንና ፕሪንሲፓሉን የሚከፍሉት ነጋዴዎች ላይ ነው። በዋናነት እንግዲህ አትቆሮ እየሰራ ያለው ማለት ነው ለን ቢዝነስ ለሆኑ ሰዎች እርግጥያቸው 15 ሺህ የሚሰጣትም እነዚህ ቴሌብር ላይ ከሚሰጡ ብድሮች ጋር ብዙም ያልተራራቀ አይነት የወለድ ምጣኔ የሚከፈልባቸው ናቸው የሚሆኑት ማለት ነው። እና በተለይ ቢዝነስ የሚሰሩ ሰዎች ወይ ደግሞ ንግድ የሚነግዱ ሰዎች እርግጥ ነው ወደ ቴሌብሩ ብድር ይሄዳሉ ብያላስብም፣ አዋጭም አይደለም። ከዛ አንጻር ስትመለከቱት ሚቹ በጣም የተሻለ አማራጭ ነው ብላቸው ልትወስዱ ትችላላችሁ። በወለድ ምቃኔ በጣም ዝቅ ያለ ነው፣ በሚያበድረው ብድር በጣም ከፍ ያለ ነው። አሁንም ቢሆን አንድ መርሳት የሌለበት ነገር እነዚህ በሞባይል የሚደረጉ ሁሉም ብድሮች ሚቹ ከሌሎቹ የተሻለ ነው ብላቸውም ውድ አይደሉም እያልኳቸው አይደለም። ምክንያቱም በጎረቤት ሀገራት ለምሳሌ በኬንያ ብትሄዱ ኤምፔሳ የአገሪቷን ህዝብ ታሪክ ከቀየሩ ፕሮዳክቶች ውስጥ ዋነኛው ነው ተብሎ ይጠራል። ኤምፔሳ ላይ እንግዲህ ሰዎች ብድርን መበደር ይችላል። በስማቸው የተለያዩ ለምሳሌ ኤምሸዋሪ፣ ፉሊዛ የሚባሉ አይነት ፕሮዳክቶች ራሱ ሳፋሪኮም የሚሰጣችኋሉ። እነ ኬሲቢ አይነት የኬንያ ትልቁ ባንክ የሚባለው ማለት ነው። ኤምፔሳ ላይ ኬሲቢ ኤምፔሳ እያሉ አገልግሎቶችን ይሰጣሉ። በነገራችን ላይ ኬንያ በምትሄዱበት ሰዓት ኬንያ ውስጥ የሽንኩርት ነጋዴ፣ የቲማቲም ነጋዴ ጉልት ኖሮት ጉልት የሚነግድ ሰውዬ ጉልት ላይ የሚያስፈልገውን እቃ ከገጠር አካባቢ ማዘዝ በሚፈልግበት ሰዓት ዛሬ ጠዋት ላይ ሆኖ ጥርብ ከሆነ ማለት ነው፣ ለምሳሌ እዚህ ሆኑ ወደ ባቱ አካባቢ ላይ ወይ ደግሞ መቂ ላይ ያለ ሽንኩርት ቲማቲም በሚያዝበት ሰዓት ክፍያ መክፈል ቢያስፈልገው ካሹን ምንድን ነው የሚያደርገው? ኤምፔሳ ላይ ሄደው ይከፍለዋል። ኤምፔሳ ብድር ያበድረዋል፣ ለዛ ሰው ይከፍላል። እቃው ይመጣልታል ቀኑን ሙሉ ሽንኩርቱን ትናንትም ሲሸጥ ውሎ ኦር ባውለት ይችላል። ከጨረሰ በኋላ ክሽጦ ወስ ሲጨርስ ገንዘቡ ምን ያደርጋል ማለት ነው ኤምፔሳ ላይ ይመልሳል። ከምትከፈለው ፋሲሊቴሽን ፊጋራ ማለት ነው አብዛኛው ኢንፎርማል በሉት ፎርማል ነጋዴ አብዛኛውን የሚሰራውን ሰው ስራ ያቀለለና ላይፋቸውን ያቀለለ ነገር ነው ኤምፔሳ እዛ አገር በምትሄዱበት ሰዓት ማለት ነው። ለዚህ ነው በአለም አቀፍ ደረጃ እንደ በጣም ትልቅ ታሪክ ነው በብዙ ሀገራት የሚነገረው የኤምፔሳ ታሪክ ማለት ነው። ቪዛ ቫሉት ኬሲቪ የሚያበድረው ብር ቫሉት አብዛኛዎቹ ከ9 እስከ 12 13 ከዚህ ያለፈ ኢንተርስትሬት ሬት አይጠየቅባቸውም። በስመ ኢንተረስት ሬትን ቫሉት በስመ ፋሲሊቴሽን ፊም ቫሉት ብቻ የወለድ ምጣኔያቸው በጣም ያነሰ ነው። የእኛዎቹ ግን ስትመለከቷቸው የእነዚህ ኤምፔሳ እዛ ሀገር ከሚያስከፍለው ደብል ናቸው። እርግጥ የሚቹ ቅድም እንደተናገርኩት አሁንም ለዛ የተቀራረበ ነው። ስራ ነው። ሶ እነ ቴሌብር ላይ ያሉት የዳሽን ወይም የንግድ ባንክ ወይም የሲንቅ ያም ቢሆኑ ዋነኛ እንትናቸው ሊሆን የሚገባው በተለይ ትንንሽ ቢዝነሶችን ማንቀሳቀስ የሚችል አይነት አዋጭ የሆነ የወለድ ምጣኔ ነው። ሪፕሊኬት ማድረግ ቢችሉ የተሻለ ነው ወይ ደግሞ የብሩን መጠንም ደግሞ ሊከፍ ማድረግ የሚችሉበት የተለያዩ ዘዴዎችን እምረው ይዘው መምጣት የሚችሉበት እድል ቢኖር እንደው የተሻለና የተመረጠ ነው ብዬ ተስፋ አደርጋለሁ። እናንተ ለመሆኑ ለእናንተ በጣም የተሻለውና የተመረጠው የሞባይል የብድር አይነት የትኛው ነው? አስተያየት መስጫ ሳጥኑ ላይ ጻፍ ጻፍ አደርጉልን። በቀጣይ ሌሎች ደግሞ ቅድም የጠቀስኳቸውን በስም አቢሲኒያ፣ ዳሽን፣ ወጋገን፣ አንበሳ የመሳሰሉ ባንኮች ገበያ ላይ ያቀረቧቸውን የዲጂታል ፋይናንሻል ክሬዲቶች አንስተን እናወዳድራቸዋለን እስከ